በማይቻል በእንደዚህ አይነት በታፈነ በእንደዚህ አይነት ጨቋኝ አገዛዝ ውስጥ ሆነው አድማ የሚባለው ነገር ሞክረው ይሄው ሶስተኛ ሳምንቱን እያጠናቀቁ ይገኛሉ። ግን ሌላው የህብረተሰብ ክፍል አልተነሳም። እና አዳነች አበቤ እየሸነገሉት ነው። በተለይ አዲስ አበባ አካባቢ አዳነች አበቤ ሰፊውን ስራ ለብልጽግና እየሰራች ነው ያለው። በትንንሽ ማታለያዎች ሐኪሙም እንዳይነሳ፣ ሌላው የህብረተሰብ ክፍል እንዳይነሳ ሰፊ ዘመቻ እያካሄደች ነው ያለው። ግን እንደተባለው ከሆነ መቼ ነው ታዲያ የሚነሳው? እንደው ከሌላው የህብረተሰብ ክፍል እንደ ሐኪሙ የበለጠ ተበድሎ ነው የበለጠ ተጎድቶ ነው፣ በዚህ አገዛዝም ይሁን ባለፉት እንደው ሐኪሙ በተሻለ የኑሮ ደረጃ ላይ የሚገኘው ሐኪም ዛሬ እራበኝ ሲል ሌላው ስም ጠግቦ ነው። ምንድን ነው እንደው ማለት የሚቻለው እንደው፣ ኢንጂነር ይልቃል ምንድን ነው ሌላው የህብረተሰብ ክፍል ያልተነሳበት? ወል እንግዲህ ይሄ ምንም እንዳልኩ ሰፊ ጊዜን የሚጠይቅ ነገር ነው። በእኔ እምነት ግን መነሳቱ ቅርብ ነው የሚሆነው። ሲነሳ ብዙ ጊዜ ሂደት አይታይም፣ መሳይ። በነገሩ ውጤቱ በታሰበው መልኩ ባይሄድ እንኳን የአረብ ስፕሪንግ እንዴት እንደተነሳ የምታውቀው ነው። ቱኒዚያ ውስጥ በነበረ ሞሐመድ በአዚዝ በሚባል ልጅ ራሱን በማቃጠሉ ከዛ በኋላ ነው አረብ አጠቃላይ የተነቃነቀው እና ያችንን ኢንስታንት በዚህ ሰዓት ገሌ እንዲያደርጋል ከዛ በኋላ ተነስቶ በሙሉ የአረብ አምባገነኖችን እየገረሰሰ ነገር ሁሉ በዛ ሁኔታ ይጠናቀቃል ብሎ ያሰበም የገመተም ሰው የለም። ስለዚህ እንዲህ አይነት ነገሮች አሁን በኮሚኒስቶች አገላለጽ ነባራዊ ሁኔታው ተሟልቷል። ረሃቡ አለ፣ ችግሯ አለ፣ የመንግስት ለዛ መልስ ያለመስጠት ነገር አለ። ያ ነባራዊ ሁኔታ ተሟልቷል። ነገር ግን በህዝብ ውስጥ ያለው ነገር አንድ ቀን ቁጭት የሚፈጥር እና ሴንሴሽናል የሆነ ነገር መፈጠር ብቻ ነው የሚቀረው። ያ ደግሞ ዛሬ ማታ ሊሆን ይችላል፣ ነገ ጠዋት ሊሆን ይችላል፣ የዛሬ ወር ሊሆን ይችላል። ቤት ሁኔታ ነገሮችን እንደሚቀጣጠሉ እና ለዋናው ኮዝ አንድ ኢሚዲየት ኮዝ የሚሆነው ነገር የሆነ ሰዓት ላይ ይነሳል። ይሄን ምንም አትጠራጠርና ይሄ ፕላንድ በሆነ ሁኔታ የሚደረገው ነገርና የህዝብ ግንኙነቱ መንግስትን አዳክሞ አዳክሞ ይዞታል። ይህንን ፍጻሜ የሚያደርስ ግን አጠቃላይ የሆነ ማዕበል ግን ዳውን ዘ ላይን በቅርብ ጊዜ ውስጥ እንደሚነሳ እኔ አልጠራጠርም። ይሄ መምጣቱ አይቀርም። ምክንያቱም በዚህም በዛ አልከው እኮ መሳይ ቢያንስ ሐኪም እኮ እንደ በወር የሚቆጠረ ገንዘብ እና ደሞዝ አለው እኮ አይደለም ነች በጣም ራሳቸውን የሚያዋርድ ከስራቸው ጋር ከድክመታቸው ጋር ምንም ነገር ባይሆንም አንድ ጊዜም የሚበሉበት ሆነ ምንም ደሞዝ ተብሎ ተቆጥሮ የሚሰጣቸው ነገር አለ። እንግዲህ ታች ያለ በአራት ሺህ በአምስት ሺህ ብር የሚኖር በጥበቃ ስራ ተሰማርቶ የሚኖር በጽዳት የሚኖር በመለስተኛ ድጋፍ ሰጭ ሰራተኝነት የሚኖር የኢትዮጵያ ህዝብ በአብዛኛው ደግሞ በዛ ደረጃ ያለ ሰው ነው። ያ እና ደግሞ ዙሪያውን እንዲሁ አንድ ሰው እየሰራ የሚያስተዳድረው አምስት ስድስት ሰባት ስምንት ሰው አለኩ። ያ ሁሉ አጠቃላይ በተለያየ ኢንፎርማል በሆነ ሁኔታ የንግዱ ስራ እንደዚህ በተቀዛቀዘበት ሁኔታ፣ ሰላምና ደህንነት እንደዚህ በጠፋበት ሁኔታ ተማሪው የተመረቀው ስራ በማያገኙበት እና ብዙ ማህበራዊ ቀውስ ባለበት ሁኔታ እንዴት ይነሳል? ለሚለው እኔ አንድ ኢሚዲየት የሆነ ምክንያት ነገሮችን ሁሉ ግልብጥብጥ እንደሚያደርግ እኔ በቅርብ አልጠራጠርም። ግን መቼ ነው ያ የምትለኝ ያ ማጂክ እንትን መቼ ይመጣል የሚለውን እርግጠኛ ሁኜ ለመናገር ይቸገራለሁ እንጂ ግን እንደሚሆን ግን እርግጠኛ ሆኜ መናገር ይቻላል። ይሄ ደግሞ እኔ አዲስ ትንበያ አይደለም። በተደጋጋሚ በታሪክ ውስጥ የተከሰቱ ነገሮች ናቸው መሰይ እንግዲህ ቀደም ሲል ይዞሮ አዳነች አበቤን ጉዳይ እንደ በተለየ ሁኔታ እንዳነሳ ያደረገኝ ምን ያህል ህዝብ እንደሚንቁ ይሄ የሚሰበስቧቸውን መምህራንን፣ የጤና ባለሙያዎችን ከሌላው የብረተሰብ ክፍል በንቃትም ሆነ በተለያየ መልኩ ከፍ ያለ ደረጃ የደረሱ ሌላውን የሚፈጥሩ ትውልድ የሚያንጹትን መምህራንንና የጤና ባለሙያዎችን በዚህ ደረጃ የናቁ ምን ማለት ይቻላል? ነው እንግዲህ አዳነች አበቤ የተናገረችውን ነገር አለ 120 ቢሊዮን ብር የኢትዮጵያ ንግድ ባንክ አዘጋጅቷል። ይሄ ወደ እናንተ የሚሄድ ነው። 25 በመቶ ቅድመ ክፍያ ከፍላችሁ በወለድ የቤት ባለቤት የምትሆኑበት ሁኔታ ይፈጠራል። ይህንን እየሰራንበት ነው አለች። እንግዲህ ይህንን ሂሳብ የኢኮኖሚ ባለሙያ አቶ ክቡር ገና ሰርተውታል። ሂሳቡን ምን ያህል ህዝብን እያታለሉ ለህዝብ ያላቸውን ንቀት በሚገባ የምንረዳበት ነው። እንግዲህ አንድ ቤት በአሁን ሰዓት አራት ሚሊዮን ብር ይፈጃል ነው። ይህን አራት ሚሊዮን ብር አንድ ሚሊዮን ብር ዳውን ፔይመንት ይከፈታል ይከፈላል። ምክንያቱም 25 በመቶ ስላለች አንድ ሚሊዮን ብር በአሁን ሰዓት ዳውን ፔይመንት የቅድመ ክፍያ ሊሰጥ የሚችል መምህር አለ ወይ? ነገ በምን ልኑር ዛሬን እንዴት በልቼ ልደር ብሎ ጭንቀት ውስጥ የገባ ሐኪምና መምህር አንድ ሚሊዮን ብር ቅድመ ክፍያ ሊከፍል ይችላል ወይ? ይህንን ሂሳብ ያዘው። ሁለተኛም በየወሩ የቤቱን ዕዳ ወይም ደግሞ የባንኩን ዕዳ ለመክፈል ደሞዙ ቢያንስ 35 ሺህ ብር መሆን አለበት። 35 ሺህ ብር ከሌለው በየወሩ መክፈል የሚችልበት ምንም አይነት አቅም አይኖረውም። አንድ መምህር በአሁኑ ሰዓት ትልቁ ክፍያ ምናልባት በአመታት ሊለያይ ይችላል። አማካዩ 10 ሺህ ብር ነው። የ10 ሺህ ብር ደሞዝተኛ የሆነ መምህር 35 ሺህ ብር ከሌለው ያን ቤት ማግኘት አይችልም። እንደዚህ አይነት በጣም ቀላል ሂሳብ ሰርተው ነው አምባሳ ማነው? የኢኮኖሚ ባለሙያው ክቡር ገና ይሄ የማይሆን ነገር ነው። ሌላው ይቅርና 120 ቢሊዮን ብሩን የኢትዮጵያ ንግድ ባንክ ኬት ያመጣዋል? በአሁኑ ሰዓት ታንቆ ያለ ባንክ ነው። ገንዘቡን በሙሉ ውጭ አውጥቶ ያልተመለሰለት ከሰባ በመቶ በላይ ብሩ ያልተመለሰለት ባንክ ነው። በዓለም አቀፉ የገንዘብ ድርጅት ድጎማ ትንሽ ቀና ያለ ባንክ ነው። ኬት አምጥቶ ሊሰጥ ነው የሚለው ነገር እንዳለ ሆኖ ቢሰጥ እንኳን የማይሆን ነገር ነው። ምን እየተባለ ነው በሚልም በሰፊው ጽሑፉን አውጥተውታል። ምን ማለት ይቻላል በዚህ ደረጃ መምህራን በዚህ ደረጃ ኢትዮጵያ ህዝብ መናቅ አለበት ወይ እንግዲህ እኮ መሳይ አንደኛ ነገር እነዚህ ነገሮች ከምን ይመጣሉ ካለ እንደው በእርጋታ ከተነጋገር ከሶስት ነገሮች ይመጣሉ አንደኛ ስልጣን ልብ ይደፍናል እሷምን በዲዛይነር የተሰፋ ልብስ ነው የምትለብሰው ውጭ ሀገር ትሄዳለች። እንግዲህ እዛው ተመልስ አስተማሪነት ዋጋ ሂዳ ትው ልንል አንችልም። ከዛ ወጣለች፣ በታሪክ አጋጣሚ ከአስተማሪነት ወደ መልታዊ ሚሊዮነርነት ተቀይራለች። ስለዚህ እሷ አይታያትም አሁን ምድር ላይ የኢትዮጵያ ሕዝብ እንዴት እንደሚኖር በምንም አይነት ሊገባት አይችልም። እሷ ለበሽታዋ አሁን አሜሪካን ሀገር መታ ኪሞላ አዘዘባት ነገር፣ ለዛ የሚስማማት የተለያየ ምግብ ምናልባትም ኢትዮጵያ ውስጥ የሌለው ሁሉ ሊሆን ይችላል የምትመገቡት። እና አታውቀውም። ስለዚህ ስልጣን ልቧን ደፍኗታል ነው። ሁለተኛ አለማወቅ አንዳንድ ጊዜ ያው ምንድነው፣ ኢግኖራንት ከሆንክ ቀጥሎ አሮጋንት ይመጣል። ምንም የታወቀ የአንድ አባት ልጆች ናቸው። ማቅ ሰው ደፋርና ባለጌ ነው የሚሆነው ማለት ነው። እና ይህ እኮ አንተ ክቡር ገና እንደው ባለሙያ ስለሆኑ ነገሩን አብራርተው ጻፉት ምናምን ትላለህ እንጂ ለአስተማሪው ምን መጽሐፍ ያስፈልገዋል? ደሞዙን ያውቀዋል እንደዚህ አንድ ሚሊዮን ብር አስተማሪ ሌሎችን የሚያስተምር ሰው ነው አይደል እና ነገ ጀምረ ከዚህ ደሞዝህ አንድ ብር ስከፍላለህ ቢባል የሚበላበት የዳቦ መግዣ የሌለው ሰው ምን ሂሳብ ያስፈልገዋል ይሄ ማለት ይሄን ለመረዳት ይህም ምን አመጣው ካልከኝ ስልጣን ልብ ይደፍናል ከመሬት ያራርቃል ሁለተኛ ደግሞ በአንድ ሰው ኢግኖራንት ከሆነና ለምንም ነገር ለውቀት ደንታ ከሌለው ምንም አይነት ዩሚሊቲ ከሌለው አሮጋንስ እና እንደዚህ አይነት ደፋርነት ያይዞ ይመጣል እና ቲፒካሊ እነዚህ ደግሞ እብሪትና ድንቁርና የውድቀት ምልክቶች ናቸው ሁሉም ነገሮች ሳያቸው ግን ዳውን ዘ ላይን የመንግስትነት ሽታ ሰው የመሆን ሽታ ከዚህ ህዝብ የመውጣትን ነገር ሁሉ የመዘንጋት እንዳልኩ ነው እኮ አብይ የሚናገረውን ነገር ስማው እስቲ ምንዳ ፈልገው መጀመሪያ እንደዚህ አይነት ነገር አንድ መንግስ መንግስት ላይ ያለ ሰው ስልጣን ለሚመኝም ሰው እንኳን አብይ እንደዚህ ብሎ መናገር አይችልም። አንድ የፖለቲካ ተቀናቃኙ ስልጣን እፈልጋለሁ ቢለው እንኳ እሱ ሰጭና ነሽ ምንዳ ሰጭ ምን አረገው? ስልጣን የህዝብ ነው አይደለም? ዝም ብለህ እንደው ገፋ ብለህ ልናገር ካልከኝ እንጂ ሁይዛ ብይ እሱ ሰጭም ከልካይም የሚሆን መጀመሪያ ገንዘቡ የኢትዮጵያ ህዝብ ነው። ስልጣን የመስጠትና የመከልከል ኃላፊነት ያለው የኢትዮጵያ ህዝብ ነው። ኢህአዴጉ ነው። ኢህአዴግ ሲፈራርስ ከመምጣት ውጭ እሱ ከለከላቸው ጠራ ናቸው። ጠሬ አስጠሬ የመሆን ነገር ምን አመጣው? ይሄንንም የለውጥ ሂደት ያመጣው አብይ የሚባል ሰው ያ ለውጥ እስከሚመጣ ድረስ አንዱንም አናቅም ነው፣ የት እንዳለ እኔ አብይ የሚባል ሰው አላቀውም፣ ከጠቅላይ ጠቅላይ ሚኒስትር ከመሆኑ በፊት እውነቱን ለመናገር እና እሱ ሰጪ እሱ ከልካ ይሄ ሁሉ ነገር ምንድን ነው የሚያመጣው? አሮጋንስ ነው በቃ፣ ኢግኖራንስ እንዳሮጋንስ ምንን ይፈጥራል ስትል በአጠቃላይ ኢህአዴግ የሚባለው እንትን ወድቆ ወድቆ ወድቆ ደጋግሜ እንደለው የኢህአዴግ ብስባሽ መቅረቱን እና ይሄ ደግሞ አንድ ቀን ሁሉም ነገር ተኝተን ስንነሳ ተበታትኖ እንደምናገኘው በደንብ አርጎ ኮለል አድርጎ የሚያሳይና አንድ ሶሻል ሲስተም ሲወድቅ የሚያሳያቸው ምልክቶች ነው በሙሉ የማየው። እና ይሄ ስትራክቸራል የሆነው ሶሻል ሲስተም ሲወድቅ የዛ ውድቀት ማሳያ የሆኑ የመጨረሻ ስትንፋስና ተስፋ ቢስነትና አቅመ ቢስነት የሚሰሩትን ከማጣት የሚመጣ ንግግር ነው ብዬ ነው የማየው፣ መሳይ እና ከዛ ያለፈ ሌላ ምንም ልላት አልችልም፤ እንጂ ይህንን ሂሳብ ክቡርን ነጋ ዝም ብለውን የደከሙ ነው የምላቸውን ደግሞ እንደው አስተማሪ ይህንን ለመረዳት ምንም አያስፈልገውም። የእሳቸውን የረቀቀ የኢኮኖሚ ድካምና ስራ አላስፈላጊ ቦታ ላይ ባይደክሙ ነው የምል እኔ። እንደውም ቤቱ ሲገባ ማታ እንዲህ ብላ ስትነግረው ይች ሴትዮ ዛሬ የልጆች ቆሎ መሸመቻ የሌለኝ ሰውዬ አንድ ሚሊዮን ብር ለቤት እንድታገኝ ዳውን ፔመንት አይደለም አንድ ሚሊዮን ብር ራሱ የሚያወጣ ሆኖ ሀያ ሺ ብር አምጣ ቢባል ዛሬ ኬታ ምቶ ያመጣል። እና በጣም ያሳዝናል መሳይ፣ ሌላ ምን ማለት ያው። እዛው መድረክ ላይ እንግዲህ ካድሬ የሆኑ መምህራንና የጤና ባለሙያዎች በምስጋና አፋቸው ተሞልቶ ነው እሷንም ሲያመሰግኗት የነበረው። እንደ ሀገር የሆነ ነገርማ ሆነናል። ኢንጂነር ይልቃል የሆነ የተበላሸ ነገርም አለ። በዚህ በብሔራዊ ቴሌቪዥን በሚታይ መድረክ ላይ መምህራን ትውልድ የሚቀርጹ አሁን ነገ ተማሪዎቻቸው ፊት እንዴት ሊቀርቡ ነው? እነዚህ አዳነችን በዚህ መልኩ ያወደሷት ያሞገሷት መምህራንና የጤና ባለሙያዎች እንደው ትንሽ የሞራል ጉዳይም አለ፣ ትውልድ አለ። ይሄ መንግስት ኃላፊ እኮ ነው። እነሱ ነገ እንዴት አይናቸውን ገልጠው ጎረቤቶቻቸውን ያሉ ተማሪዎቻቸውን እንዴት ያሉ እየራባቸው በዛ መልኩ ተቸግረው አዳነችን አንቺ እንደው ክንፍ የሌላት መልአክ ነው ያደረጓት እና በጣም ያሳዝናል እነሱ ብቻ አይደሉም የፖለቲካ ፓርቲዎች ሰሞኑን ሽልማት ሸልመዋታል እንዴት ነው አንድ የፖለቲካ ተቀናቃኝ ፓርቲ ሌላ የፖለቲካ ፓርቲ አመራርን መድረክ ላይ የሚሸልመው እንደው የሆነ ኢትዮጵያ ውስጥ የሆነ የገባ ድንዛዜ ወይ በሽታ አለ ካላልን በስተቀር እንደው በዛ ደረጃ ኢንጂነሪል ቃል እንዲህ ክብር ማውጣት ሀገርን በዚህ መልኩ እንደው በጣም ትልልቅ የምንላቸው ሰዎች ወጥተው በፖለቲካ ፓርቲ ስም ለአዳነች አበቤ ሽልማት ሲሰጡ ሳይ፣ ችግሩ ብልጽግና ፓርቲ ጋር ብቻ በሽታው፣ ሁሉም ቦታ ነው ያለው። እንግዲህ አብንን እያየን ነው። ኢዜማን እያየን ነው። አሁን ደግሞ ስምረት የሚባል ሌላ ጫዋች በትግራይ አካባቢ እየተፈጠረ ነው። በነጌታቸው አማካኝነት ብልጽግና ብዙ ፈረሶችን እየፈጠረ ነው። ተቃዋሚዎች ጋር አሁን ጭራሽ? ነገ ከነገ ወዲያ ምርጫ ይመጣል። ተወዳድረን ተፎካክረን ስልጣን እንይዛለን የሚሉ የፖለቲካ ፓርቲዎች ለአዳነች አበበ ሽልማት ሰጡ ሲባል በጣም ያሳዝናል። የአፓ ና አስመልክቶ ያወጣው መግለጫ በቂ መልስ ሰጥቶታል። የአዲስ አበባን ህዝብ ስላስለቀሰች፣ የአዲስ አበባን ህዝብ ስላፈናቀለች። ታዲያ እንደዚህ አይነት ፓርቲዎች እኮ ድሮም አሉ። እነዚህን የፖለቲካ ፓርቲ ልትላቸው አትችልም መሳይ። እንደው አንዳንዱ ነገር ከልክ በላይና ከህዝቡ ግንዛቤ በጣም የራቁ ናቸው መሳይ አስተያየት ለመስጠትም በእውነት በእኛ ደረጃ እንደ ቁም ነገር እንሰራለን ብለን ለምንደክም ሰዎች ስታንዳርዱም አይመጥንም ለመናገር። እና አሁን ይሄ የፖለቲካ ድርጅት ነው ብሎ አዳነችን ከሸለመ ነገ ከአዳነች ጋር አዲስ አበባ ምን ብሎ ነው የሚወዳደር? ምረታ ብሎ አንተማ አዳነችን ሸልመሃል እኮ በቃ ራስህም ማረጋግጠሃል። ከእኔ በላይ አዳነች ትልቅናት ስላልክ አዳነችን ነው የምመርጥ እና አዳነች ያለችበት ፓርቲ ነው ብትለው ይሄ አበቃ በቃ እና ተቃዋሚ ፓርቲ የሌላን ፓርቲ የበለጠ በፕሪንሲፕል ደረጃ፣ አዳነች እኮ ጥሩ ሰው ልትሆን ትችላለች፣ እንደው ዝም ብለህ በዚህ በሰለጠነ ዓለምን ብትሆን ግን አዳነችን ተቃዋሚ ፓርቲ የበለጠ እንድትሰራ ኢትዮጵያ ውስጥ ብዙ ችግር አለ አይደል? ገና ያን እንድታደርግ ቻሌንጅ ማድረግ ነው የፓርቲ ስራው። ራሱ ፉክክር ነው፣ መልቲ ፓርቲ ሲስተም መኖር አንዱ የበለጠ እንዲሰራ፣ እኔ ከሱ የበለጠ ክሬቲቭ ሆኜ እሰራለሁ፣ እኔ የበለጠ እሱ 50% የሰራውን እኔ 55 አረጋለሁ፣ እኔ 60 ይሄ መልቲፕሊሲቲ ኦፍ ናሬቲቭስ አንዱ ያላየው ሌላው እንዲያይ አንዱ ያልሰራው ሌላው እንዲሰራ ነው የፓርቲ ፉክክር የሚባል ያለው። እና ለመሸለም ኮሚኒቲው ባዋቶ ቢያረገው እንኳን አንድ ነገር አረገችልኝ ሊብሎት ሜክ ሴንስ። የፖለቲካ ፓርቲ ግን ሌላኛውን ተቃዋሚ ፓርቲ ለዛውም ገቨርኒንግ ፓርቲ ሲሸልም፣ እነዚህ ሰዎች መጀመሪያ ለአቅመ ፓርቲ አልደረሱም። መሳይ አጠቃላይ ዘይ ሴንስ ኦፍ ፓርቲ ምንድን ነው የሚለውን ሁለተኛ ነገር እንደ አገርም ቅድም እንዳልከው አንድ የአገር መሪ ስትሆን እኮ እንግዲህ የሚያድጉ ልጆች ሁሉ ንግግር እኔ ያሉ ሕዝብ እንዳርያያ ይሃል የምትናገረው ነገር በታሪክ ይመዘገብና ሌላ ጊዜ ይጠቀሳል። በዚህ ጊዜ የነበሩት መሪ እንዲህ እንዳሉት ምናምን። አብይ እኮ ጠዋትና ማታ የሚናገረው ነገር አንተ አይገናኙ ውሸት፣ ውሸት የባህሪው ነውና፣ እንደዚህ ከሆነ እንግዲህ የአገሪቷን ርዕሰ ብሔር የሚወክለው ሰውዬ እና የመንግስት መሪ ሌላው ሰው ምንስ ቢሆን ምን ታደርጋለን? ምልክትነቱ የሚያሳየው ውሸትን ነው። ምልክትነቱ የሚያሳየው ማጭበርበር ነው። ምልክትነቱ የሚያሳየው መካድን ነው። ምልክትነቱ የሚያሳየው በሕዝብ ስቃይ የፖለቲካ ስልጣን ማራዘም ነው። እንዲህ ከሆነ ደግሞ አንዳንድ ጊዜ የማትዘነጋው ነገር ይሄ አሁን አዳነችን ሸለሙ ወይም ደግሞ የጤና ባለሙያም ይሁን አስተማሪ ሂዶ ተናገረ ስትላየው ዲፕ ኢንሳይድ እነዚህን ሰዎች ብታያቸው እኮ የተለየች ማነቃቂያ አግኝተዋል። አንድ ራሳቸውን በዚህ ደረጃ አስከፊ ድህነት ለመብት ረገጣም ያጋልጣል መሳይ እና፣ ወይ በተለየ ሁኔታ መቶ ብር የተጨማረች አበል ትኖረዋለች ወይ ነገ ደግሞ ከዚህ ካሰቃየው አስተማሪነት አልፎ ነገ አዳነች ቢሮ አካባቢ ስራ አገኛለሁ ብሎ የተባላለ የተለየ ቤኔፊት አላቸው። ራሳቸውን ሲያዋርዱ በዛ ውርደት ውስጥ የሚያገኙት ኢሚዲየት የሆነ ኢንሪተርን ማቴሪያል ጌናል እንጂ በምንም አይነት እንደዚህ ሊሆኑ አይችልም። አንድ ሰው ቅድም እንዳልኩ አስከፊ ድህነት መጥፎ ነው። ሰው ከራበው ምንም ነገር ሊያደርግ ይችላል እና በዛም ደረጃ ሊሆን ይችላል ብዬ በሰዎች ራብና ስቃይም እየተሰቃዩባቸውና አንድ ቀን ከራበውና ነገ የምትሞት ከሆነ ኳንተ ምንም ነገር መናገር አይደለም፣ ሰርቀህም ትበላለህ እውነት ለመናገር እና በዛ ደረጃም ሊሆን እንደሚችል አንዳንድ ጊዜ ማሰብ ነው። ሁለተኛ በመንግስት ደረጃም መዋሸት እና መቅጠፍ ዋና ስራ ከሆነ ሌላው ማህበረሰብስ ምን ይጠበቃል? በህዝብ ስም የተቋቋመ ተቃዋሚ ፓርቲ ቤዚክ ፕሪንሲፕል የተባለውን ኦፖዚሽን ኦፖዚሽንን ትቶ ገቨርኒንግ ወይም ኦፖዚሽን ፓርቲው ሌላውን ፓርቲ የሚሸልም ከሆነ ኢትዮጵያ ውስጥ እንግዲህ ከሶሻል ሪቮሉሽን ውጪ ሌላ ይህን አገር የሚያጸዳው ነገር እንደሌለና መለስተኛ የሚባል ለውጥ ፕሮግሬሲቭ የሆነ ለውጥ ምንም የኢትዮጵያን ሁኔታ ችግር እንደማይፈታው እና ኮምፕሌት የሆነ እና ራዲካል ሪቮሉሽን እንደሚያስፈልግ ነው ይሄ በአመለካከት ደረጃ የሚያሳይ እንደው ከልቤ ነገር ካልከኝ ያ አጠቃላይ ሶሻል ሙቭመንትን የሚጠይቅ ሁኔታ ውስጥ እንዳለን እና ስርነቀል ለውጥን የግድ የሚል ሁኔታ እንዳለ ያሳያል። እነዚህ አንዳንድ የምታያቸው ነገሮች በብልጽግና በኩል የለየለት ውሸት፣ ከዛ የተረፈው በህዝብ ውስጥም በተቃዋሚዎችም የምታየው ነገር ህዝብ ራሱ አብዮት ሊያካሄድ እንደሚችል ሁሉ ማሳያ ምልክት ነው። ሆኖ የሚታየ የመሳይ ነኝ። እንግዲህ ኢንጂነር ሊቃል ብዙ ጉዳዮችን አነሳን። ምናልባት በዚህ አጋጣሚ ማለት አለብኝ የምትለው ነገር ካለ እድሉን እሰጥሃለሁ። ብዙ ጉዳዮች ስላሉ ካለን የሰዓት አንጻር ከዚህ በላይ መሄድ የምንችል አይመስለኝም። ለማንኛውም በአጠቃላይ ወቅቱን አይተን እንደ ለኢትዮጵያ ህዝብም ለፖለቲከኞችም ለሌሎችም ምን መደረግ አለበት? ምን ምንድን ነው መውጫው? እንግዲህ አብይ አህመድ የውር ድንብር ጉዞ እያደረገን ያለው ከዚህ በኋላ የቆሰለ ጅብ ሆኗል። የሚነካውን የሚትሆን አቅም የሚናገረውን ምንም ነገር መቆጣጠር በማይችልበት ሁኔታ ውስጥ እንዳለ በብዙ ነገር እያየን ነውና በዚህን ወቅት ላይ ኃላፊነት የሚሰማቸው ያስፈልጋሉ። ነገሩ ድልድዩ ተሰብሮ አገሪቱ እንደ የሆነ አጓጉል እንዳትሆን እዚህ ወቅት ላይ ኃላፊነት የሚሰማው የሆነ ነገር ያስፈልጋል። እና እንደው ምን ማለት ይቻላል እንደ መጨረሻ መልዕክትም? አዎ እንግዲህ እንዳልከው ነው መሳይ። በአሁን ባለው ሁኔታ በንም ችግር መኖሩ በይፋ ታውቋል። ያንን የበሽታ ምልክቶች ሁሉ በመሪዎችም ጋር በስርዓታቸውም ጋር በሚገባ ታይቷል ቆይቷል። ስለዚህ ወደ መጨረሻው ምዕራፍ የደረሰ ይመስላል። ይህንም በተመለከተ የተያዙትን ትግሎች አጠናክሮ መቀጠል ነው። በፋኖዎች በኩል የመንግስት ሰራዊት እየከዳ እንደሆነ፣ እነሱን እየተቀላቀለ እንደሆነ ታይቷል። እነሱም ደግሞ አብሮ ለመስራት የሚደረገውን ጥረት አጠናክረው መቀጠላቸውን አያውቀናል። ከጎረቤቶቻችን ጋር ቅድም አስረስ ስተናገር እንዳልከው ጎረቤቶቻችንን ማስተሳሰር እና መጪውን ነገር ለሁላችንም የሚበጅ በማድረግ ረገድ ጠንክሮ መስራት ያስፈልጋል። ቅድምም እንዳልከው በትናንሽ ነገር እየተነሱ ለመቃወም እና ለመለያየት የሚሆን ጥላቸው በቂ አለ። ስለዚህ አብሮን በምንሰራበት ነገር ቅድም ኦሮሞማ ብሎ ስለተናገረ ፕሬዚዳንት ኢሳያስ ስለተናገረው ያ ነገር አለ ያልከው ከበቂ በላይ ብዙ የሚያስከፋ ቅር የሚያሰኝ ነገር የሚለያየን ነገር ብዙ አይተናል። ከዚህ በኋላ ግን ከአብይ መውደቅ ስርዓት ጋራ የሚመጣው ነገር ሀገራችንንም ሆነ ራሳችንን የሚያዋርድ እንዳይሆን ያንን ሁላችንንም ሀገራችንን የሚመስል ለውጥ የወደፊቱን ሁኔታ ሰፊ በሆነ መንገድ በተገነዘብንበት መልክ ጎረቤቶቻችንም በዛው ደረጃ ሚሆን በአብይ የአጣውንም የዲፕሎማሲ ውርደትም በሚተካና በሚሸፍን መልኩ የኢትዮጵያን ለውጥ መልክ ባለው ሁኔታ እንዲሄድና አስተማማኝ እንዲሆን በማድረግ ረገድ ሁሉም የበኩሉን የተያዙትን ስራዎች ሁሉ አጠናክሮ መቀጠል ነው። ከዛ በተረፈ ደግሞ ማን ይምጣልኝ ማን አደረገ የሚል ዜና ማሳደድ ሳይሆን ሁሉም ሰው የየራሱን ኃላፊነት መወጣት እንዳለበት፣ የትጥቅ ትግሉ መጥቶ በአዲስ አበባ ነፃ ያዋጣኛል ሳይሆን እኔም የበኩሌ ላደርግ፣ መንግስት ቤት ያለውም ይሆናል፣ ተቃዋሚ ውስጥ ያለውም ይሆናል፣ ህዝቡም እንዳጠቃላይ ሊሆን ይችላል፣ የመንግስት ሰራተኛውም ሊሆን ይችላል፣ የሚችለውን ነገር ይህን ህዝብ በመገዝገዝ ረገድ ይህንን ስልጣን ላይ ያለውን አካል የየራሱን አስተዋጽኦ በፓርላማ ያለውም ሊሆን ይችላል፣ በውጭ ሀገር ያለው የሚችለውን ሁሉ ነገር ወደዛ ጅረት ለማፍሰስ የሚችለውን ሁሉ ጥረት ያድርግ። ነገሮች ግን መልክ እየያዙ እና ጥሩ ስዕል እየሰጡ የመንግስት መዝቀጥ የተቃዋሚው መነሳትና የኢትዮጵያ ህዝብ የለውጥ ፍላጎት በደንብ እየታየ መጥቷል። ይህንን ስዕል ግን መልክ ባለው ሁኔታ ጽንሱን ልጁ ነው መልክ ይዞ እንዲወጣ የበኩላችንን ጥረት ሁላችንም ማድረግ ነው። እናንተም በርቱ ነው ምለው መሳይ በአጠቃላይ በጣም አመሰግናለሁ ኢንጂነር ይልቃል። እንግዲህ ጥሪ በማክበር ለተመልካቾቻችን በወቅታዊ ጉዳዮች ላይ ማብራሪያ በመስጠት ፍቃደኛ ሆነ በመገኘት ድጋሚ በተመልካቾች ስም ከልብ አመሰግናለሁ።